እግዚአብሔር አምላክ በለው! ትቀበሉኝ ያላችሁ መተተኛ፣ ሟርተኛ፣ ድቤ ቀጥቃጭ፣ ከበሮ ደብዳቢ ተሰብስበው እየሰሩትን እግዚአብሔር በአንድ ቃል ይበትንላችኋል። አሜን። እስኪ አጠገቢ ያለውን እንገፋርግና ዛሬ በለው! እስቲ ዛሬ በህይወት ላይ በለው! በህይወት ላይ በቤት ላይ በለው! በቤት ላይ የተነገረ ንግርት በለው! ይፈርሳል! በለው! ይፈርሳል! አይ አለው ይሄን ትንቢት እየተና

ኢየሱስ ጌታ ነው። አባልዬ እኮ ነው። ዛሬ በበርካታ ሰዎች ላይ ቪዳሶኮፓራ ያናማታ በበርካታ ሰዎች ላይ ዛሬ እግዚአብሔር እንደዚህ ብሎኛል፣ ጠላቶቻችሁን አስተኝቼ የእናንተ ነገር እሰራለሁ። ወይኔ አዋሳ። አላቶቻችሁን አስተኝቼ እናንተን ነገር እሰራለሁ። አሜን። አጠገብ ያለውን ገፋር ግና ዛሬ በለው እስቲ፣ ዛሬ እግዚአብሔር አምላክ በለው፣ እግዚአብሔር አምላክ አላቶቼን በለው፣ አላቶችን አስተኝቶ በለው፣ አስተኝቶ ነገሬን ይሰራል፣ ነገሬን ይሰራል። አንድ ሰው ጨዋ ምን ይበል ይሁንለታ። አሜን። ታይ ቁጭ በሉ። ኢየሱስ ማን ጌታ ነው። ኢየሱስ ማን ነው? ጌታ ነው። እግዚአብሔር ድረስ እዳ ይቀጥላል እግዚአብሔር እስኪመጣ ድረስ ችግር ይኖራል። እግዚአብሔር ሲመጣ እግዚአብሔር በበር ሲገባ ዕዳ ግን በመስኮት ይወጣል። ዛሬ ዛሬም የሚሆነው እንደዚህ ነው። እስከዚህ ሰዓትና ደቂቃ ድረስ እየጸለያችሁ፣ እየታገላችሁ፣ እየለፋችሁ እጃችሁ አልገባ ያለ ጉዳይ ከዚህ ወጥታችሁ ቤታችሁ ሳትደርሱ ከወዳጅ እጅ ሳይሆን ከጠላት ተቀበላላችሁ። አሜን ዛሬ በል እስቲ ዛሬ በል ዛሬ ነገሬ ተቀይሮ ነገሬ ተቀይሮ ታሪክ የተለውጦ በይልልታ የእኔ ብቻ ሳይሆን የቤተሰቦቼ ታም ገና ይቀየራል። አሁን እጅ ባዶ ሆኗል። ብርቱ ሠራተኛ ነበር፣ ጠንካራ ነበር። ወደ ሲዳማ ሁለት ነው። በድንገት ግን ብር ከእጅ ወጣ፣ ነገር ተበላሸ። ትናንትና በብዙ መቶ ሺህና ሚሊዮኖች የነበረ ሰው ዛሬ ዜሮ ሆነዋል። አካውንት ዜሮ የሆነ ይህን እንኳን አይቼ ወደ ቤት ስገባ ጠላት አንድ ዳንኤል የሚባል ሰው ያሳየኛል ያለው ሐዋሳዎች ይሰራል፣ አይሳካልትም፣ ይሰራል፣ አይሳካልትም። አይደለ? አዎ፣ ነገር ሁሉም ቢብሏል። አዎ፣ ያዝ እጄን፣ ያዝ እጄን፣ ያዝ ያለንን ጨፍና የለን ዙሮ ያዝ እጄን፣ ሁለት እጄን ያዝ። አንድ ሁለት ሦስት፣ ቀንበር ቻው፣ ነፃ እወጣለሁ ለጌታ ክብር። ማንም ያመጣሁት ክብር ለጌታ። አሁን ስሙኝ፣ ይሄ ሰው ከዚህ በኋላ መታገል አይጠበቅበትም፣ መሮጥም አይጠበቅበትም። እየሰማችሁኝ ነው ወይ? አሁን ከፍ አድርግ እጄን ከፋር ግጅል እንዲህ ብዬ ነው የምናገረው እንዲህ ብዬ ነው የምናገረው፣ ይሄን ሰዓት፣ ይሄን ቀን፣ ይሄን ደቂቃ፣ ይሄን ጊዜ ያሱ ታግላችሁ፣ ሮጣችሁ፣ በተለያየ ስፍራ ዞራችሁ፣ ነገር እምቢል አላችሁ ሰዎች፣ እግዚአብሔር ሆይ የኔን ነገር አትመለከትም ወይ ለምትሉ ሰዎች፣ እየጸለያችሁ ብዙ ነገር የከጃችሁ የወጣ ሰዎች፣ እግዚአብሔር አምላክ ዛሬ እነዚህ ብሎኛል። ጠባቂዎቹን አስተኝቶ ጴጥሮስን ያወጣ አምላክ፣ ከፋር ግጅል፣ ከፋር ግጅል፣ ከፋር ግጅል አለ እያሉ፣ እሱ ሄዷል። ዛሬ መልእክት አለኝ። ሰፈር ላይ ያለ ድቤ ቀጥቃጭ፣ ከበሮ ደብዳቢ፣ መተተኛ፣ ሟርተኛ ቀበርን፣ ፈለጥን፣ ተከልን፣ ወካን ያሉ እነሱ እያዩ አንቺ የለችሜን አጠገቤ ያለውን ገፋር ግና በቅርብ ጊዜ በለው ነገር አደባባይ ይታያል። አንድ ሰው ነገር ተቀይሯል። አሜን። ታሪክ ተለውጧል። አሜን። ዋ ተገልብጧል። አሜን። ያንተ ነገር ተለወጠ። አሜን። ከዚህ በኋላ ከዚህ በኋላ ገና ገና የሀብታሙ ምህረት ስሜ ነው የምሬት የቤዛ የቤዛ ዘርጋጅ ነሽ። ኢየሱስ ጌታ ነው። ይሄን ቀን ያዝ ይሄን ሳትያዝ ከዚህ በኋላ መጽሐፍ እንዲህ ይላል ዛፍ እንኳን ቢቆረጥ ይላል ከውሃ ሽታ የተነሳ ደግሞ ሊያቆጠቁጥ የተቆረጠ ዛፍ ውሃ ብሎ ይነሳል። የተቆረጠ ዛፍ በዚህ ነገር ከተነሳ ለአንተ መተንባይ አያቅተኝም። አንተ ከዛፍ ትሻላለህ። አንድ ቃል አውጃለሁ። ቃል የተበላሸን ነገር የደረቀን ነገር የዛገን ነገር የመቀየር አቅምም ብቃትም አለው። ተፋርግጭ እንዲህ ብዬ መናገር እፈልጋለሁ ከዚህ ሰዓትና ደቂቃ ጀምሮ አሜን። አልተቀበልከኝም፣ አልተቀበልከኝም። ውሳኔን መልእክትችን ከፍ አድርግና በአንተ ትውልድ ማንም ያልገባበት አንተ ትገባለህ። አባትህ ሞክሮ እምቢ ያለው በር ለአንተ ይከፈታል። ወንድም ሞክሮ እምቢ ያለው በር ለአንተ ይከፈታል። አሜን። ብዙ ሰዎች ታግለው እምቢ ያላቸው በር ለአንቺ ይከፈታል። አሜን። አንድ ሰው አሜን ሲል ሆነለታል። አሜን። አይ ቁጭ በሉ። በምስጋና ትመጣለህ። አሜን። ነገር ተቀየረ። አሜን። አዋይ ተገለበት። አሜን። በቅርብ ጊዜ አሜን። ዝም ብለ ወደ በቅርብ ጊዜ እጅን ዘርጋ። ወደዛጊዜ እዛ ጋር እዛ ጋ የራሴ የራሴ ቆንጆ መኪና ቆንጆ መኪና አቁሜ አቁሜ መጣለሁ። ዚች ጋ በምስጋና ለጌታ ደስ ያለው እንደገና ዘርጉ እጆቻችሁን፣ ልጸልይላችሁ፣ ልባርካችሁ። አንተ እንድትለብስ እሱ ራቁቱን ሆኗል። አንተ እንዲያምርብ፣ እሱ ገርጥቷል። ባየነውም ጊዜ እንወደው ዘንድ ደምግባት ይለው። የሕመም ሰው ማለት ስታየው ፊትን የምታዞርበት ነው። ግን አንተ እንዲያምርብ ነው። ከፋር ግጅ መልእክት አለኝ። እያመናፈስን ዘመናችን አያልቅም። መኪና አያስፈልግም፣ በደንብ ያስፈልጋል። ከፋር ግጅ ከየት መጣ የምትሉት በረከት በኢየሱስም እጃችሁ ይከባል። አዋሳ ውሰዶ እጃችሁ ይከባል። አሜን። እጃችሁ ይከባል፣ ይከባል። አሜን ጠገቢ ያለው በቅርብ ጊዜ ብለው በቅርብ ጊዜ ይሳካልኛል ብለው ነገ ይቀየራል። አዋጅ ይገለበጣል። ይገለበ አንድ አሜን ብሎ ለወሰደ ይሁንለት። እጅን ዘርጋ፣ እጅን ዘርጋ፣ ዘይት ኢየሱስ ማነው? ኢየሱስ ማነው? ኢየሱስ ማን ነው? የኔን አምላክ አውቀዋለሁ። ተናገርኩ አደረገ። እየሰማችሁ ነው። እነዚህ ሰዎች በቅርብ ጊዜ ነገራቸው ተቀይሮ ይመጣል። አዋጅ ተገልብጦ አዘረጋጅ ሂድ፣ አብታሙን ይሳካል፣ ሂድ። ነገር ተቀየረ። እስከ ዛሬ ድረስ ነገርን ያበላሸ እግዚአብሔር መጥቶታል። ጌታን አመስግኑለት። ና ተ ከዚህ በኋላ በል ድገም። ናዚጋ አንተ ጌታንም ትወዳለህ ሴጣንም ይወዳል። የሰማኝ ነው። አማርኛው ገብቶሃል? ጌታን ትወዳለህ፣ አ ሴጣን ደሞ አንተው ይወዳል፣ አይለቅህም። ሁሌ ማይረባ ቦታ ላይ ሊወስድ ይፈልጋል። አይደለ እንዴ? አሁን እጅን ዘርጋ ሁለት ዘርጋ። ሶሪ ይችላል ወራስ ዝም ብለህ ዘርጋ። ሁለት ሙሉ ነው አይደል? ነው ሰራተኛ አይደል? በኋላ እንዲህ ይሆናል። ማንም ሞክሮ ያቃተው ላንተ ይከፈታል። አሜን፣ አሜን። ቻው